ሀቢብቴ እየቀረጥኩሽ ነው። ፈቃደኛ ነች እርግጠኛ ነች። እንዴት መሰለሽ ለምን መሰለሽ የምቀርጥሽ፣ አሁን ማለት ነው እኔ እና አንቺ ማለት ነው በማስፋት እንፎካከር እና ማለት ነው የአንቺ የአንቺ ሙያ ከበለጠ ማለት ነው። የአንቺ አሰፋፍ ማለት ነው እኔ ታውቂያለሽ፣ እስከምጠው ጋግሬን ማለቅ። አሁን ለመጀመሪያ ጊዜ ማለት ነው ከአንቺ ልፎካከር ነው። ያንቺ ከበለጠ እኔ የመቶ ብር ካርድ ልሞላልሽ። እኔ ከበለጥኩሽ ደግሞ አንቺ ልስሙ ተስማሚ ያለሽ እሺ። አሁን እንጀራሽን አውጭና ትለቂያለሽ ቦታ ሆን አይደል? ከዛ የኔ ከበለጠ ደግሞ ቀጣይ እኔ ነው የምጋግረው። አላስጋግር እያላችሁኝ ንጋግርላችሁ ልገዛችሁ ብላችሁ አንታገዝ ማላችሁ እሺ፣ እንግዲህ ወዴ እንግዲህ፣ እሺ እንግዲህ ያኔ በላጩን በላጩን በምንድን ነው የምናውቀው? በኮሜንተሮች። አዎ ኮሜንተሮች። እንዴት ነው? ለእኔ ያዲው ሊመስልሽ ነው መስላኝ። በሀቅ በሀቅ እ በተረፈ ዲሞ እንዲዝ በያቸው ላይክ ሰብስክራይብ አድርገው በያቸው፣ ሽ አበረታቱን። ካበረታታችሁን ጥሩ ነው በያቸው። ደረሰ ማለት ነው አይደለ? አዎ፣ ጀመረ ጀመረ። እሺ፣ እንዴት ነው? ማሻአላ ነው። ደህና ነው። ጀማሪ ነሽ አዲስ ስለሆንሽ ያስቸግር አስተለም። ማዳላትማ አይቻልም። እውነታውን አይቶም መናገር ነው ይሆነ ይሆነ እውነታውን ተናግረው ያሸነፈ ያሸነፈ ምን ይደረጋል? ስምምነታችን የመቶ ብር ካርድ የመቶ ብር ካርድ። ታሸነፍሽ ሊሞላልሽ፣ ታሸነፍሽ ሊሞላልሽ። አጃኢባስ የመቶ ብር እኔ ምን የመቶ ብር እስኪ ብርቶ እስኪ ብርቶ ስንት ብር ነው? ተማሪ ስለሆነች ነው። ስንት ብር አስራ አምስት ብር አስራ አምስት ብር አሁን ያ አጃኢቦ

እንጎቻ እ ለራስሽ ነው ግና አጃኢባ። አብረን ነው አብረን ነው። እሺ፣ ምርጣስ ፍተሻ፣ ምርጣስ ፍተሻ ማለት ነው። ጎበዝ አይዋ።